ስምህን ንገረኝ። ታወስ ስምህን፣ አንድ ሰው በእምነት ጊቢ አካባቢ አልነበረሽ? በእምነት ጊቢ አካባቢ ማለት ቀበና ልደታ ጋር ማለት ነው። በእምነትም አረዚህን ደ ትሪፕ ጋይስ በእምነት ማለት የማ አንቺ ታውቂያታለሽ ይመስለኛል። ትምህርት ቤት ነበረች፣ እኛ ትምህርት ቤት ነበረች። ኧረ ላረላ አይደለውም እኮ ብላሀያ ሰባት ልገባ ነው። ራንሰም ነገርኩሽ እንትን እንደቀረኝ አምስት መቶ እኮ ይሄን አልሽኝ እኮ ማለት የተዘጋው ዶሴ ላይ ምናምን የሰራሽው አንቺ አላልሽም? ራንሰምዬ እኔ እናት የምነካብኝ ለአራ ቤታ እና ምታወሪ፣ የምን የተዘጋው ዶሴ ነው? ሁለታችንም ሰርተናል። እሺ ልካረል። ማ ማን ነው ሬል? እ እሺ ቀበና አልነበረም ሰፈርሽ ነበር። እችን ነገር አይ ፈልገው ነው አውቃ ነው መቆየት። አንቺ ነሽ። እኔ አንቺን ነው የማውቀው። እርግጠኛ ነኝ። ምንም ተመሳስላችሁብኝ፣ አይደለም አንቺ ነሽ አንቺ ነሽ የኔ እናት አድጊ አይሻለሁ ይሻለሁ። ማን ናት? መቆየት አንቺን የምትመስል ሌላ ሰው አለች። ቆንጆ አውሪ

ማታሁን የጠሯቸውን በሙሉ አላውቃቸውም ካልሽ፣ በቃ አላቅሽም። ብ ቁናደርጋት የሚለሽም፣ ታናሽ ወንድም የለሽም። ታናሽ ወንድም እንዳልሽ አውቃለሁ። ታናሽ ወንድምሽ እንደውም የማን የማን ጓደኛ ነው? ታናሽ ወንድምሽ ስሙን አላውቀውም እውነት ለመናገር ግን፣ ታናሽ ሽ እንደሆነ አውቃለሁ። እና ወይ ማንን እንደምታወሪ ቅድስትና፣ ማለት ቅድስትና አውቅሻለሁ የምትያት አውቅሻታል። ግን እሷ አዎ፣ አውቃታለሁ። አንቺ የምትይው ገብቶኛል። እውነት እሷ አይደለችም። ይመሳሰላሉ። ኑ ያቺን አይደለም የማውቃት ያለችው፣ እኛ እንቁን የምንቀርጽበት ቤት የነበረችው አላውቃትም። እኔ ቤቶች ላይ ያለችው አልጅ ስም ግ ይመሳሰላሉ። ሁለት ልጆች አውቃለሁ በጣም ነው የሚመሳሰሉት። ግን እኔ የማውቃት እሷን ነው እንጂ ቤቶች ላይ ያለችው አልጅ አይደለም። ገባሽ? አዋለኝ እኮ ታናሽ ወንድምሽ የነ ድኦል ጓደኛ አደለም? ልውል የሚባል ማነ? ልውል ምናምን የነሱ ጓደኛ አደለም? ነው ጋይስታፍታባርኩሽ ሚዩት አርጋችሁኝ፣ የራሳችሁን ማውራት ትችላላችሁ። ለምን አተውኝም? እንደ ኢንቦክስ አውሩ በቃ። ጓደኞቹ አይደሉም ናቸው? ይቺን ብቻ ነገርኝ። በቃ ስማም፣ እናንተ የወሬ ችግር። ቶሎ ጻፍልኝ። ሪንግ ላይት ሪንግ ላይት ስ ሲሆን እንኳን መብራት አልጠፋም ማለት ያው ማለት ይስተካከላል ብዬ ነው ሶኬቱን አነቃነቅ የሆነ እስካት ምን ምን አልከኝ? ዋን ሞር ጋይስ ሌላ አንድ ሰው አንድ ሰው ወይስ አንድ ሰው አንድ ሰው አንድ ሰው ኔጋ አንድ ሰው፣ አረ እንዴት እንዴት እንዴት ሆኖ እስካት እኩ እኮ በዛ ነው የማውቅሽ። በቃ ይህ ቀበና ምጣልሽ በዛ ነው የማውቅሽ፣ ግን እኔ ባይን እንደማውቅሽ አውቃለሁ። አየሽ ተማመናችሁ እንዴ? ቀበና ጋር መጣ ነበር ዛሬ፣ አይደለም ሰፈሬ ግን መጣ ነበር አለች። ስለዚህ አውቃታለሁ እኔ እሷ ግን አታውቅሽማ። ረጻሙኝ እኔ ያኔ ሕፃን ልጅ ነበርኩኝ። አታውቅም በለው አሁን አድግ ያለው እና ደግሞ ፊልተር የሚባል ነገር አለ። ገባሽ? አሁን ፊልተር ባጠፋ እንዴ አንቺ ነሽ እንዴ ትለኛለሽ። ገባሽ? እሱ ልክ ነሽ፣ እሱን እኮ ነው። አሁን ፊልተር ባጠፋ እንዴ ዊህ ሚኒ ረስቸው ምናምን ልትለኝ ትችላለች። አሁን በፊልተር ስላየሽ ቀይራሽ፣ እሷ ፌመስ ስለሆነች ሲጀመር ማለት ነው። አታውቅሽም ሲጀመር፣ አንቺ ዛ ስለሆነች ችግር የለውም እኮ ባታቀኝም እኮ አይደብረኝ፣ ግን እኔ እንደማውቃት እንድታቅ ብቻ ነው የፈለግኩት። ተረድታሻለች። በእነች ልጅቷን ጭቅጭቅ አረግሻት። እሷ ራሱ እኮ እንደዚህ ያላለች ማለት አረ፣ ይህን ጊዜ መሯታል። በኮመንት ሆኖባት ነው። ይህን ፊቷን ብናየው መሯታል። ኮመንት ሆኖባት ነው፣ እርግጠኛ

ምንድን የልብልብ ምስል ጫ እንደገና፣ አሁን አላልኩም። ማሁንማ አሁንማ እኔ ያልኩት ድሮ አታቅሽም ያልኩት። ችግር አራቷ ላይ ነው። አንቺንም አቅሻለሁ ማራለች። አንቺንም አቅሻለሁ ማራለች። ፈልገሽ ነበር እንደዚህ ማድረግ ግን አልነበረብሽ። እውነት ሶ ይነግጣል